እኔ ሮማን ተሰማዩ ል የሚደብቀው ምንም ታሪክ የለኝም። እድሜን በግልጽ ያገቧቸውን፣ በግልጽ የምኖረውን፣ በግልጽ ደረቴን እንዲነፍቼ የሚሄድ ኢትዮጵያዊ በለንደን ላይ ከኔ ውጭ አታመጣ። እንደዚህ ብዬ ልም ያሉ ቂጣቸውን ከጣሉ ዱርዬዎች ጋር ነው የምውለው እኔ ማለት ነው። ለንደን ላይ ቂጣቸውን የጣሉ ዱርዬዎች ጋር ተፋቅሬ ተከባብሬ ተዋድጄ ነው የምኖረው። እዚህ ቲክቶክ ላይ መናድ ነው ስለተመከራችሁ ተው፣ ቁማራ አትጫወቱ ተው፣ አምቡላችሁን ጠጥታችሁ በየሰፈሩ አትደባደቡ ተው። እንኖሩበት ለንደን ላይ የሚኖር ሰው ጠቅላላ መኖሪያ አጣ። ስጠጣ አብሾ ካለብህ አትጠጣ። ጠጥታችሁ በየጭፈራ ቤቱ ስራ መስራት አልቻለም ተብሎ ተነገራችሁ። ለምን ይህን ነገር እምትለው ካለ አንተ ስለሆንክ የምናገር፣ አንተ ስለሆነክ ነው የከነከነህ። ለምን መከርሽን ነው አለ? ኃላፊነት አለብኝ። እስከ ኖርኩ ድረስ ለንደን ላይ እየሆነ ያለውን እየተደባደብክ ሰው መኖሪያ መቀመጫ አጣን። ሮማን አንች ነሽ ካለ እኔ ሮማን ተሰማ ወጥቼ የመናገር መብት አለኝ፣ መብት አለኝ። ለምን እምታረጉት ስራ ህይወት ነገር ህይወት እየተጠፋፋችሁ የመጨረሻችሁ እስር ቤት እስር ቤት ስለሆነ፣ እንደ አንድ ኃላፊነት እንደሚሰማ ኢትዮጵያዊ ታዉ ለምን ሌላው ሲጣላ ተናግሬ ለአዲስ አበባ ልጅ ሲሆን ዝም የምልበት ምንም ምክንያት የለም። የምትጣላው የአዲስ አበባ ልጅ ለአዲስ አበባ ልጅ፣ ሪዝናችሁ አብራችሁ በደህና ጊዜ ተዛዝላችሁ ከሊቢያ የመጣችሁ ተዛዝላችሁ አገር ቤት የምትተዋወቁ እስር ቤት ውስጥ ታሪክ ያላችሁ የምታወሩት አንድ አይነት ታሪክ ያላችሁ ባክግራውንድ የምትተዋወቁ ስትገቡ ተቃቅፋችሁ ስትወጡ ተደባድባችሁ የምትመጡት ለምንድን ነው? ምንድን ነው ችግራችሁ? በቀን በጤነኛ ጊዜ ሳትጠጡ ስትጠጡ የሚረብሹ ልጆች፣ ሲጠጣ አብሾ ያለበት ሰው ካለ ያ ሰው ጠጥቶ የሚናገር ከሆነ ይህ ልጅ አብሾ አለበት ባለቤቱን አስወጡልን ብላችሁ ተዝናኖታችሁ ስትወጡ መኪና ካላችሁ መኪናችሁን በእግር በቸርኬ ከሆነ ሹልክ ብለን መሄድ። ጠጥቶ የሚረብሸው ማን ነው? ሲጠጣ ብሾ ያለበት ማን ነው? ይታወቃሉ። ከልማዳችሁ አብራችሁ ከመውዘር እሱን እንደማስወገድ አንድ ቀን የሆነ ቂም የያዘው ስም አልጠራም፣ ስም አልጠራም እኮ ለንደን ላይ ሳውዝ አፍሪካ አብሮኝ የመጣ የዛሬ ሶስት ወር ግንባሩን በውስጥ ጠርሙስ አናቱን ፈልጠው ኮማ ውስጥ ገብቶ ተነሳ። አሁን ታርቀናል ፈልተነዋል ይላል። የዛኔ እኮ ድፍት ብሎ ቀርቶ ቢሆን የለም። ጥርሱን ይወላለቃሉ፣ ፊታቸውን ይቦጫጨቃሉ፣ አንገታቸውን እንዲህ ተደርጎ የገዛ የሰፈሩን ልጅ ያርዳል። ከዛ ሽማግሌ ይሯራጣል፣ ገንዘብ ይሯራጣሉ፣ ይሰበሰባል፣ ይታረቃሉ ይታረቃሉ ስለዚህ እስከ መቼ ነው እንደዚህ እየተገዳደላችሁ ብዬ እኔ አውራው ለንደን ላይ ስላሉ የአዲስ አበባ ልጆች እየተደረገ ስላለው የአዲስ አበባ ልጆች ተደብዳቢውም ደብዳቢም ከተባሉት ቁጭ ብዬ አወራው ሮማን አንቺ አላየሽም አልነበርሽም መጥቶ እናታችንን ሰድቦብን ነው የመታ ነው ኦፍኮርስ ጥፋት ነው እነሱም ውሃን አይጸጡም። እሱም ውሃ አልጠጣም። ሁለቱም መጠጥ ጠጥተዋል። አመት ባለው ኦኬ፣ ማንም ሰው ስፔሻሊ የአዲስ አባ ልጅ በእናቱ አይደራደርም። ኦኬ፣ ነገር ግን ይሄ ልጅ ጠጥቷል፣ ጠጥቷል፣ ከሚስቱ ጋር ተለያይቷል፣ ኳስ ሲጫወት እጁን ተሰብሯል፣ ብዙ ችግር ውስጥ እንዳለ እራሳቸውም ያውቃሉ። ይሄ ልጅ ሌላ ቀን ካልተናገራቸው ብሶት ላይ ነው ያለው፣ ጠጥቷል። ስለዚህ ይህ ልጅ የተናገረን አመዛዝ ነው። እንዳአመዛዝኑ እኔም እንዳልፈርድባቸው ቀብቅመዋል። ምን መጠጥ ውሃ አልጠጡም። ስለዚህ ይህ ልጅ መጥቶ ሲሰድበን ተናደን እንደዚህ ያደረግን፣ እነሱም ጥርሱ በመውለቁ ሁሉም አዝነዋል። አንገታቸውን የደፉት ሲያወሩ ራሱ አልቀስ። ይሄ ነው የሚያናድደኝ፣ ሲጠጡ የሚያደረጉትን አያውቁም። ጠዋት ግን አልቅሰው፣ ሮማን በጣም እኛ ራሳችን አሞናል መትረፉን አይደለም ቢሞትብን፣ እዛ ጋር የነበረው ከአስር በላይ የሆኑ ልጆች ነው የደበደቡት። አስሩም ቪዲዮ ታይቶ ሸቤ የማይለቀቅ ሸቤ፣ እነሱ ሞታቸው ሞት እንደሆነ አትቀርም። ይሄ ነው እየተፈጠረ ያለው። እረፉን አምላቸው። የአበሻ ሬስቶራንት ናይት ክለብ የከፈቱ ፊቶቻቸው ራሱ እነሱ ባገላገሉ ቁጥር ፊታቸው እየተሰነጠቀ ሊያልቅ ነው። ስለዚህ ጭፈራ ቤት አሁን አልቆ አልቆ አልቆ የቀረው ሶስት ናቸው። አንድ የድሬድዋ ልጅ እዚህ ስቴሽኑ ጋር ከፍቷል። እግዚአብሔር ይመስገን፣ እኔ ጭፈራ ትቻለሁ። አንድ ገፋ ገፋ ነው ያለው እሱ ገፋ ገፋ የቆረጠለት ከትግራይና ከኤርትራ የተወለደ በቴስታ ስለሚገነጥል እሱ እየተደባደበ ቢሆን፣ ይኸው ለመጀመሪያ ጊዜ አመት ከምናምን የቆየ የእሱ ጭፈራ ቤት ነው። ሁለት አመት ነው ሶስት አመት። እሱም እየተደባደበ ሞትና ሽረት አብሮ እየተደባደበ ጠርሙስ ይዞ ሶስት ሰዓት ብትሄዱ እሱም ሲደባደብ ነው የሚውለው። ስለዚህ ቢዝነስ ለንደን ላይ አስር ጭፈራ ቤት ቢከፈትም ለሁሉም ምስቲል አይበቃ። ግን ቢዝነስ ካልተቀናኑ ሶስቱ ጭፈራ ቤቶች ተነጋግረው ግሩፕ ኑሯቸው አንድ ቤት የበጠበጠውን ልጅ ይሄ ልጅ እኔ ጋ በጥብጧል፣ አንተ ጋር ቢመጣ ታስገባው እያለ በአንድ ማድረግ እነዚህ የሚረብሹትን ጤነኛውም ሰው መዝናናት አልቻለም። የአዲስ አበባ ልጅ ምንም ጥርጥር የለውም። መዝናናት ይፈልጋል ግን እየተደባደቡ አስቸገሩ። እርስ በርሳቸው እየተኮራከሙ እኔ ደግሞ አብረውኝ ያሳለፉ ከሳውዝ አፍሪካ የመጡ ስንት ነገር ምሳሳላቸው ልጆች ተቆራርሰው ተቆራርሰው ሊያልቁ ነው ሊያልቁ ነው ከሞት በቃ እግዜር ደቂቃ ቢቆይ ሞተ ይሏችኋል። እንደ ቀልድ እንትናንት ሰላሳ ሁለት እርሱን አረገፈው እንትና ፍንጫውን እዚህ ጆሮ ጋዝሮት ማታ አደረ ይሏችኋል። አንዱ አይኑ ተሸበረረ ይሏችኋል። ገንዘብ ጀለሴ እንትናን ስመታው ነገ በአንቺ ስለሚደርስ ገንዘብ አዋጭ ይባባሉና፣ ገንዘብ አዋጥተው አስር ሺ ብር ይሰጠዋል። ከዛ ይታረቃሉ። ውይ እንትናና እናንትና በቃ ገደለው ሲ ተስማሙ እኮ አንዳቸው ሞተው ካላዩት፣ አንዳቸው ድፍት ብለው ካላዩት ምን እንደማውራ አይገባቸውም። ይሄ ደግሞ በቅርብ ለንደን ላይ ሀፕን ስለሚያደርግ ነው ምነግራችሁ። በቅርብ ለንደን ላይ አንዳቸው ይገዳደላሉ። አንዱ አንዱን ይገለውና ከዛ እስር ቤት ሲገባ ምናልባት ትንሽ እየከፈሩ አይፈሩ። ሲጠጡ ሁሉም እንዴ ሚኒሊክ እንደውም፣ ምን ሳይጠጡ ነው የተኮሱት። ሚን ሚኒሊክ በምንጣማቸው ረመይ ሰው በምንጣም ሁሉም መድፍ ተኳሽ ይሆናል። ያዘው ነው ልቀቀው ነው አትያዙን። ጣሪያ ላይ ነው እሚዛቸው። የለም ሲጠጡ ቀን እኮ ሳይጠጣ ያንል ብታገኙት ሮሚ ደህና ነሽ? እንዴት ነሽ ያለኝ ልጅ ሁለት ቢራ ሲልስ፣ ሰላማቴም እንደ ምን ቲክቶክ ላይ ነው የምናቅሽ፣ አታቂም፣ ሰላማቴን ንቀትሽ ምናምን ብሎ ሊጣላ ነው የሚፈልገው። ታዲያ በምን መልኩ ነው ይሄን ስለተናገርኩ? እስቲ ምንድን ነው ጥፋቴ? ጤነኛ የአዲስ አበባ ልጅ ይሄ በጮው ሳይሆን ጤነኛ አዲስ አበባ ልጅ ታው በማለት የተመታው ልጅ እኔ ጋር፣ እኔም ማቀው ትናንትና ያየውን ልጅ አራት ጥርሱ ረግፎ ሳገኘው ምን ምን እንድል ነው የሚፈልጉት? እኔ እኮ የማይገባኝ ምን እንድናገር ነው የሚፈልጉት?